ከሶስት ዩኒቨርስቲዎች በሱስ ምክንያት የተባረረ አነጋጋሪው፣ ቁጥሮች የሚታዘዙለት ግለሰብ። ይህ በምስሉ ላይ የምትመለከቱት ግለሰብ ከሰሞኑ በማህበራዊ ሚዲያዎች ላይ ትልቅ መነጋገሪያ እንደነበረ ይታወቃል። በኦንላይን ፊዚክስ በማስተማር ዝነኛ የሆነው ዳኛቸው ወይም ተማሪዎቹ በሚጠሩ ስም መምህር ዳኒ፣ እስከ ስምንተኛ ክፍል ድረስ ትምህርት መቀበል አይችሉም ከሚባሉ ተማሪዎች መካከል አንዱ እንደነበረም ይነገራል። ሁሌም በትምህርታቸው የተሻሉ ተማሪዎችን ሲያገኝ እንዴት እንደሚያጠኑ ይጠይቅ እንደነበረም ያስታውሳል። በአንድ ወቅት ከክፍል አንደኛ የሚወጣውን ጓደኛውን እንዴት ጎበዝመውን እንደሚቻል ሲጠይቀው የአሳ ዘይት ጠጥቶ እንደሆነ ይነግረዋል። ሞከረው። ለውጥ የለም። ሌላኛው ጓደኛው ደግሞ ጠዋት ጠዋት ሜዲቴት ስለማደርግ ነው ትምህርት እየሚገባኝ አለው። እሱንም ሞከረው፣ ነገር ግን ፈጽሞም አልተሳካለትም። አንድ በጣም የምወደው ጓደኛ አለኝ። እሱ ደግሞ ቴኳንዶ ስለምማር ነው አለኝ። እሱን ስሰራ ግራጅ ተሰብሮ መጣው። ጎበዝ ለመሆን ብዙ ሞክሬ፣ ነገር ግን አልተሳካልኝም ይላል። የመጀመሪያና መለስተኛ ሁለተኛ ደረጃ ትምህርቱን ሲያስታውስ ዳኛቸው ከባለንጀሮቹ እኩል ቀለም እንዲዘልቀው እንደተመኘ ስምንተኛ ክፍል ደረሰ። አባቱ በጥበቃ ሰራተኝነት በሚሰራበት የግል ትምህርት ቤት ውስጥ በነፃ የሚማረው ዳኛቸው ስምንተኛ ክፍልን ከጓደኞቹ ኮርጆ 96 ፐርሰንት ኃይል ማምጣቱን ያስታውሳል። አባቱ በልጃቸው ውጤት ፈነጠዙ። ከጓደኞቹ መካከል ሰው በተሰበሰበበት አቅፈው እያሽከረከሩ በእርሱ መኩራታቸውን በውጤቱ መደሰታቸውን ነገሩት። ዳኛቸው ውጤቱን እንዴት እንዳመጣው ስለሚያውቅ ደነገጠ። አባቱ ከፍተኛ ውጤት ማምጣቱን ሰምተው አቅፈው ሲያሽከረክሩት እስከዚያ ድረስ አባቴን የሚያስደስተው የኔ ማማር ነው ብዬ አስቤ አላውቅም ይላል። አባቱ የጥበቃ ስራቸውን ሲሰሩ በትምህርት ቤቱ ውስጥ የተለያዩ ስራዎችን በመስራት እያግዛቸው እንደነበረ የሚናገረው ዳኛቸው ፈገግ ይላል እንጂ እንደዚህ ደስ ሲለው አይቻላውቅም ይላል። አባቱ ተማሪዎቹ መካከል አይናቸው በእንባ ተሞልቶ አቅፎ ሲያሽከረግሩት አባቱን ስለማስደሰት ብቸኛው የፍጥነት መንገድ ትምህርት መሆኑ ገባው። የአመቱ ትምህርት ተከፍቶ ዘጠነኛ ክፍል እስኪገባ ድረስ በድሬዳዋ ከተማ በሚገኘው ቤተ መጽሐፍ ጠዋት እየሄደ ማንበብና ማጥናት ጀመረ። ሂሳብ ነው መጀመሪያ ማጥናት የጀመርኩት የሚለው ዳኛቸው የተለያዩ የሂሳብ ስሌቶችን እንደ አዲስ መቀመር ያዘ። በወዳጆቹ እጅ ሲሽሞኖሞኑ ያያቸው ቁጥሮች ታዘዙለት። አይኑ ላይ ብዥታና ግርታ ይፈጥሩ የነበሩ ስሌቶች ያለ ችግር ይቀምራቸው ገባ። የክረምት ወራት አልቆ ዘጠነኛ ክፍል ስገባ ሂሳብ ቀሎኝ ስለነበር ጥሩ ውጤት ማምጣት ስጀምር ትምህርት ይገባኛል እንደኔ እስክል ድረስ ጥሩ ውጤት ማምጣት ጀመርኩኝ ይላል ዳኛቸው ለመጀመሪያ ጊዜ ኛ ክፍል ሶስተኛ ደረጃ በመውጣት አጠናቀቀ። ዘጠነኛ ክፍል ስገባ ነቃው የሚለው ዳኛቸው ከዚያን በኋላ ትምህርቱ ላይ ጠንክሮ መቀጠል አንዱ የህይወት አካል ሆነ። ዳኛቸው ሻምበል ውልደትና እድገቱ በድሬዳዋ ሲሆን እስከ 12ተኛ ክፍል ትምህርቱን ያጠናቀቀው ብስራተ ገብርኤል ትምህርት ቤት ነው። በ2007 ዓ.ም የ12ተኛ ክፍል መልቀቂያ ፈተና 515 በማምጣት አዲስ አበባ ዩኒቨርሲቲን ተቀላቀለ። በአዲስ አበባ ዩኒቨርሲቲ የመካኒካል ምህንድስና የትምህርት ክፍል አንድ አመት ከስድስት ወር ቢማርም በሱስ ተጠምዶ ትምህርቱን ማጠናቀቅ ሳይችል ቀረ። በመቀጠልም ወደ ቻይና የሚድድል ያገኘው ዳኛቸው ሳንዙ ከተማ ውስጥ የፔትሮሊየም ኢንጂነሪንግ ትምህርቱን ሲከታተል አሁንም ያለበት ሱስ እንቅፋት ሆነበት። ለሁለተኛ ጊዜ ቻይና ሀንዙ የምትባል ከተማ የኮምፒውተር ሳይንስ ለመማር የሄደው ዳኛቸው አሁንም ሱስ ትምህርቱን በአግባቡ መቀጠል አላስቻለውም። ከሶስት የከፍተኛ ትምህርት ተቋማት በሱስ ምክንያት የተባረረው ዳኛቸው አዲስ አበባ ጎዳናዎች ላይ የተወሰኑ ወራት ቆየ። ድሬዳዋ ያለው ከትምህርት ቤት ከቤት ትምህርት ቤት የሚል ልጅ ነበርኩኝ የሚለው ዳኛቸው ከቤተሰብ ተለይቶ አዲስ አበባ ሲመጣ ግን ሁሉንም ነገር መሞከር ያምረኝ ነበር ይላል። ከዚያ ሲጋራ ጫት እየቆየ ደግሞ የተለያዩ አደንዛዥ እጾችንና መጠጥን መጠቀም ጀመረ። ቻይና የትምህርት እድል አግኝቶ በሄደበት ወቅት ከሱስ ወጥቶ ትምህርቱ ላይ ለማተኮር ለራሱ ቃል ቢገባም ከራሴ ጋር ስለተጣበቀ አልቻልኩም ይላል። በቻይና ቆይታው በነበረበት ሱስ ምክንያት በፖሊስ ቁጥጥር ስር ውሎ ለአስር ቀን ከታሰረበት በኋላ ወደ ኢትዮጵያ የተላከ መሆኑንም ይናገራል። ዳኛቸው ቤተሰቦቹ ከቻይና መመለሱን እንዲያውቁ አልፈለገም ነበር። ስለዚህ በሰፊው አዲስ አበባ ጎዳናዎች ላይ አንድ ጥግ ተሸሽጎ መቅረትን መረጠ። በሱስና ተስፋ መቁረጥ ወደ ጎዳና ህይወት መግባቱን የሚናገረው መምህር ዳኛቸው ከአዲስ አበባ ጎዳናዎች በቀጥታ ያመራው ወደ ቢሾፍቱ ነበር። ወደ ቢሾፍቱ ለምን እንደሄደ ሲጠየቅ ቢሾፍቱን የማቃት ድሮ ነው። አዲስ አበባ ዩኒቨርሲቲ ያለው የመካኒካል ምህንድስና ትምህርት ክፍል ስማር አንድ ትልቅ ፕሮጀክት ለመስራት ወደዚያ ሄዶ እንደነበረም ይናገራል። በቢሾፍቱ በሱስ አለም ሲንቧቸር ህይወቱ የበለጠ እየከበረው መጣ በልቶ ማደር ችግር ሆነ ከሱስ አልፎ ሆዱን ማስታገስ ጥሙን ማርካት አልቻለም ስለዚህ ጥሏት የመጣው አዲስ አበባ ናፈቀችው መናኸሪያ የነበሩት ነበሩት የጎዳና ጓደኞቹ 35 ብር ሰብስበው ሰጡት እናም በሱ ወደ አዲስ አበባ ጉዞ ጀመረ በቢሾፍቱ አዲስ አበባ እየመጣ ሳለ መኪናው ቆሞ ለሽንት ሲወርድ ዳኛቸው ሱሱን ለማስታገሻ ለመፈለግ ዞር ዞር አለ የሲጋራ ቁራጭ አግኝቶ አጭሶ ሲመለስ መኪና ውስጥ ያሉ ተሳፋሪዎች ገብተው የእሱ ቦታ ላይ ተቀምጠው ጠበቁት። ከፊት ብቸኛ አንድ ወንበር የነበረው ከአንዲት ሴት ጎን ነበር። እዛ ሄዶ ቁጭ በማለት አጠገብ ለአጠገብ ተቀምጠው ሲያወሩ ታሪኩን ሲያካፍላት አዘነችለት። ማዘን ብቻም ሳይሆን እንደምትረዳኝም ቃል ገባችልኝ ይላል ይህንን ሁኔታ ሲያስታውስ። በወቅቱ መስተንግዶ እየሰራች በሪፍት ቫሊ ዩኒቨርሲቲ ነርሲንግ ትማር የነበረችው ይቺ ሴት ለዳኛቸው ህይወት መለወጥ ምክንያት ሆነች። እሷ በቢሾፍቱ ትንሽ የቤት ተከራይታ የምትኖር ቢሆንም ለዳኛቸው ያላትን ለማካፈል የሚተኛበትን አነስተኛ ፍራሽ ለመዘርጋት አላመነታችም። ይቺ ሴት የአሁኑ ባለቤቱ እንደሆነች የሚናገረው ዳኛቸው በእርሷ ድጋፍና እርዳታ የጎዳና ህይወቱ አበቃ። እሷ ጋር ተጋብቶ ሲኖር ቀስ በቀስ ከሱስ እየራቀ መጣ መጽሐፍቶችን ማንበብ ጀመርኩኝ ወደ እግዚአብሔር ተጠጋው መጽሐፍ ቅዱስ ማንበብ ጀመርኩኝ ከዚያም በኋላ ግን በሚገርም ሁኔታ ሱስ እርግፍ አድርጌ ተውኩኝ ይላል ህይወቱ መልክ እየያዘ የመጣው ዳኛቸው ተማሪዎች የከበዳቸውን የሂሳብ የፊዚክስ ትምህርት ሰብስብ አድርጎ ማስተማር ጀመረ በኮሮና ወቅት በቤተ ክርስቲያን ውስጥ አንድ ክፍል ተሰጥቶኝ የስምንተኛ ክፍል ተማሪዎችንም አስተምር ያለው ይላል። በዚህ ወቅት በሚገርም ሁኔታ በአንድ ትምህርት ቤት ውስጥ ያስተምር የነበረ የፊዚክስ መምህር አንድ ችግር አጋጥሞት ማስተማሩን ለተወሰነ ጊዜ አቋረጠው። ከዚያም የትምህርት ቤቱ ኃላፊ እስክን ቀጥር ድረስ ክፍሉን ያዝልኝ አሉኝ ይላል። የሚገርመው ነገር ኃላፊው ዳኛቸውን የቀጠረው እንዲያስተምራቸው ሳይሆን እንዳይረብሹ እንዲቆጣጠራቸው ነበር። ዳኛቸው ግን ከተማሪዎቹ ጋራ የሂሳብና የፊዚክስ ጨዋታዎችን ጀመረ። ተማሪዎቹ ወደዱት። የትምህርት ቤቱ ርዕሰ መምህር አስተያየት ሲሰበስቡ ጥሩ ነገር ስላገኙበት ቀጠሩት። በዚህ አጋጣሚ የተጀመረው የማስተማር ሕይወት ለሶስት ዓመት ያህል በትምህርት ቤት ውስጥ በፊዚክስ መምህርነት እንዲቀጥል አስቻለው። ዳኛቸው አስጠግታው ከምትኖረው ሴት ጋር ትዳር መስርቶ መኖር ጀመረ። ሁለቱ ጥንዶች ኑሯቸውን ለማሻሻል እቁብ እየጣሉ የቤት እቃዎችን ለማሟላት ይጥራሉ። ዳኛቸውና ባለቤቱ ይጥሉ የነበረው ዘጠኝ ሺ ብር እቁብ ሲደርሳቸው ቁም ሳጥን ለመግዛት ቢያስቡም የማጠናከሪያ ትምህርት ቤት ለመክፈት ወስነው ተከራዩ። ለሶስት ዓመታት በመምህርነት ተቀጥሮ ከሚሰራበት ትምህርት ቤት ለቆ በቢሾፍቱ ከተማ የማጠናከሪያ ትምህርት ቤት ከፈተ። የማጠናከሪያ ትምህርት ተቋሙን በአስራ ስድስት ተማሪዎች ነበር የጀመረው። ከአስራ ስድስት ውስጥ ደግሞ የሚከፍሉት ስድስቱ ብቻ ሲሆኑ አስር ተማሪዎች ደግሞ በነፃ ይማሩ ነበር። ዋናው የኛ ዓላማ ማገልገል ነበር የሚለው ዳኛቸው በሶስት ወር ውስጥ ብቻ የተማሪዎቹ ቁጥር ወደ ሰማኒያ ማደጉን ይናገራል። ዳኛቸው በአንድ ወቅት የጀመረው የማጠናከሪያ ትምህርት የተማሪዎቹ ቁጥር እያደገ መምጣቱን ተከትሎ ወደ ሶስት ክፍል አሳደገው። ቢሾፍቱ ላይ በነበረው የማጠናከሪያ ትምህርት መስጫ ወደ 14 ሰዎችን ቀጥሮ ማሰራትም ጀመረ። ተማሪዎቹ ከፊዚክስ ውጪ ሌሎች የሳይንስ ትምህርቶችን ኬሚስትሪ፣ ባዮሎጂ፣ ሂሳብና እንግሊዘኛን ይማሩ ነበር። በአንድ ወቅትም በቢሾፍቱ ማጠናከሪያ እየሰራ እያለ ማስተማር አትችልም ተብሎ ተዘጋበት። በዚህ ወቅት በመንግስት ትምህርት ቤት ውስጥ ከመደበኛ ትምህርት መስጫ ውጪ መመሪያ ክፍል ጠይቆ በበጎ ፈቃደኝነት ልጆችን ማስጠናት ጀመረ። ፊዚክስ እያስተማረ በማህበራዊ ሚዲያዎች ላይ ከሰሞኑ የተለቀቀው ቪዲዮ የተቀረጸው በዚህ ወቅት መሆኑም ይናገራል። ቢሾፍቱ ላይ ከሁለት ሺህ በላይ ተማሪዎችን አስጠኝቻለሁ የሚለው ዳኛቸው በ2016 ዓ ም ወደ 45 የሚጠጉ ተማሪዎችን ከፈተና በፊት በማስጠናት ወደ ዩኒቨርሲቲ መግባታቸውን ይናገራል። ከነዚህ መካከልም ሀያ ያህሉ አዲስ አበባ ዩኒቨርሲቲ ያወጣውን ፈተና ወስደው በማለፍ መግባታቸውን ጨምሮ ተናግረዋል። ዳኛቸው ከዘጠነኛ ክፍል ጀምሮ ፊዚክስን አጥብቆ ይወድ ነበር። የሁለተኛ ደረጃ ተማሪ ያለም ሆነ በዩኒቨርሲቲዎች ውስጥ ተማሪዎች የከበዳቸውን ቀለል አድርጎ በማስረዳቱ ይታወቃል። የማስተማር ጉጉት ከድሮም ውስጤ ነበር፣ ግን አስተምራለው ብዬ አስቤ ያላቅም ይላል። ከቢሾፍቱ ጓዙን ጠቅሎ አዲስ አበባ የከተመው ዳኛቸው በአዲስ አበባ በሚገኙ ትምህርት ቤቶች በበጎ ፍቃድ ተማሪዎችን ለመደገፍ እንቅስቃሴዎችን ጀምረዋል። ፊዚክስን ሳጠና ለራሴ ብቻ አይደለም የማነበው ለማስተምራቸው ተማሪዎች ጭምር ነው። አሁን የስድስት ወር ልጅ ያለኝና የስድስት ወር ልጄን እንዴት ማስጠናት እንዳለብኝ ራሱ ከአሁኑ እየተጨነኩበት ነው ይላል። ዳኛቸው በቢሾፍቱ በቴሌም ትምህርት ቤት ከ8ኛ እስከ 11ኛ ክፍል ድረስ በሚያስተምርበት ወቅት የፔዳጎጂ የማስተማር ስነዘዴ ስልጠና እንዲያገኝ መደረጉንም ይናገራል። በአሁኑ ወቅት መምሩ በኦንላይን አጫጭር ኮርሶችን ለመውሰድ ጥረት እያደረገ ነው። የቻናላችን ተከታታዮች፣ የዛሬው ዝግጅታችን ይህን ይመስል ነበር ባደረስናችሁ መረጃ እንደተደስታችሁበትና ስለዚህ ከሶስት ዩኒቨርሲቲዎች በሱስ ምክንያት የተባረረ ሰሞነኛ ትልቅ መነጋገሪያ የነበረው ቁጥሮች የሚታዘዙለት መምህር በቂ መረጃ እንዳገኛችሁ እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን ቀርባለን። ቪዲዮን ላይክ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን።